የሊቨርፑሉ የፊት መስመር ተጫዋች ሞሀመድ ሳላህ ስሙ ከማንችስተር ዩናይትድ ጋር በስፋት እየተያያዘ ይገኛል። ከሰሞኑ የእግር ኳሱን ቤተሰብ ለሁለት ከፍሎ በከፍተኛ ሁኔታ እያነጋገረ የሚገኘው ይህ የ33 ዓመቱ የፊት መስመር ተጫዋች በጥር የተጫዋቾች የዝውውር መስኮት ወደ ኦልትራ ፎርዱ ክለብ ሊያመራ እንደሚችል በመዘገብ ላይ ይገኛል። ግብፃዊ ኢንተርናሽናል በተለይ ከቡድኑ አሰልጣኝ አርነስሎት ጋር የገባበት እሰጥ አገባ ተጫዋቹ ላለፉት ስምንት አመታት ታላላቅ ታሪኮችን ከሰራበት ክለብ ጋር ለመለያየቱ እንደ ዋነኛ ምክንያት በመነሳት ላይ የሚገኛል። አሁን ላይ የወጡ ባሉ መረጃ መሰረት ከሆነ የሩበናሞሪ ቡድን ለተጫዋቹ ፍላጎት ማሳየቱም ተዘግቧል። ከዩናይትድ በተጨማሪም በርካታ የሳውዲ ፕሮ ሊግ ተሳታፊ ክለቦች ተጫዋቹን ለማስፈረም በከፍተኛ እንቅስቃሴ ላይ መሆናቸውም ተነግሯል። ውድ ተመልካቾቻችን፣ እስከዛሬው ተሞክሮ በተጫዋቾች የዝውውር ገበያ ሊሆን የማይችል ነገር አለ ለማለት እጅግ ያስቸግራል። የተጫዋቹ ቆይታና መዳረሻው በምን አይነት መልኩ የሚቋጭ ይመስላችኋል? እስኪ ሀሳብና ስቴቶቻችሁን አጋሩን። እነዚህና ሌሎች ስፖርታዊ መረጃዎችን ለማግኘት የፕላስ ምልክቱን ይጫኑ።